ይድረስ ለሀዋሳ ከተማ አስተዳደር ጽህፈት ቤትና ለሲዳማ ክልል ሰላምና ጸጥታ ቢሮ ለአለማየሁ ሚሞቴስ። እኛ የሀዋሳ ከተማ ተወላጆች፣ የሲዳማ ክልል ተወላጆች በሀዋሳ ከተማ የምንኖር በቡናና በሻይ ቢሮ የምንሰራ ወጣቶች ስንሆን፣ ይሄ ሁሉ የምታዩቸው ወጣቶች በዚህ ድርጅት ተደራጅተው ሲኖሩ ወደ 6 ወር አስቆጥረናል 6 ወር ስንቆይ ያለምንም እኛን እኛ ያለምንም ማማከል ከላይም ያለምንም ነገር ክፍለ ከተማው በራሱ ውሳኔ ወስኖ ሌላ ማህበር አደራጅቶብን እኛ ቤተሰብ አስተዳዳሪ ነን፣ እህቶቻችንን የምናስተምር እናስተምር ልጆች ነን። ብዙ ላይፍ ያሳለፍን ልጆች ውስጥ ያለ ነው አብዛኞቻችን። ከማረሚያ ህይወት ወጥተን ሶስት አራት ጊዜ ማረሚያ የገባን ልጆች ነን። በጣም ብዙ ችግር ያየን ልጆች ነን። አሁን ግን ከከተማው ጎን ሆነን ከክልሉ ጎን ሆነን የክልሉ ሰላም አምባሳደር ሆነን አንገታችንን ዝቅ አድርገን እየሰራን ባለንበት የክፍለ ከተማው አመራሮችና አንዳንድ የከተማ ከተማ አመራሮች አንድ ላይ በመሆን ከዚህ በፊት ሶስት አምስት ስድስት ከዛም በላይ ያላቸው ማህበር ያላቸውን ሰዎች አደራጅተው በቱላ በአንዳንድ ቦታ የመንግስት ስራ ውስጥ የሚሰሩ ሰዎችን አደራጅተው። ይሄው እኛ ላይ አምጥተው ከእናንተ ጋር ይሰራሉ ብለው ሊያስገቡብን ነውና እኛ ሰላም ፈላጊ ወጣቶች ነን። ምንም ያሳለፍነው ላይፍ የፈለገ ነገር የሚያስጠላ ቢሆን የፈለገ ነገር በዱሪይነት ህይወት ማረም የተንከራተትን ሰዎች ቢሆንም፣ አሁን ግን የክልሉን ሰላም ደግፈን የከተማውን ሰላም ልማት ደግፈን ከክልሉ ጋር ከከተማው ጋር ጥሩ አይነት ግንኙነት ኖሮን በሁሉም አይነት በበጎ ስራ በተለያዩ ስራዎች ከከተማው ጋር ከከተማው ጎን ሆነን እየሰራን ያለን ወጣቶች ስንሆን ነገር ግን አንዳንድ ክፍለ ከተማ አመራሮች ይሄን ነገር ለምን ከተማው ሰላም ሆነ በሚል ይመስለኛል ይሄን ሁሉ ወጣት ለመበተን የዚህን ሁሉ ወጣት ቤት ለመበተን የተንቀሳቀሱ ይገኛሉና፣ እባካችሁ ከላይ ያላችሁ አመራሮች፣ ክልል አመራሮች፣ የከተማው ከንቲባ ጽፈት ቤት አመራሮች ወደ ስር ወርዳችሁ የኛን የኛን ድምጽ እንድትሰሙልን። እኛ የፖለቲካ ችግር የለብንም የምንም ችግር የለብንም። እኛ ሰርተን እንብላ ነው። ከድርጅነት ወተን አንገታችንን ደፍተን እየበላን ባለንበት አሁን ለምን ዝቃላችሁ ተብለን ድጋሚ አምስት ስድስት ማህበር ያላቸው ሰዎች አምጥተው አደራጅተውብን እኛ ላይ የላኩብን ነውና፣ ይድረስ ሞር ለአለማየሁ ጢሞቴዎስ መተክ እንድታናግረን በፍጥነት መተ አናግረን መፍትሄ እልባት እንድሰጠን የሚልናልም አመሰግናለሁ ተደራጀ ነ ሎስ ጀመሩ መንኩኔ ወረዲው እንተ አገናና ምናምን ለያ አገናጣው ማንከራዴ